ስብከት ዋና ርዕስ ቀላል ነው። ምንም ውስጥ የያዙ ሰዎች ሲኖሩ ግን አላውቅም፣ ቀላል ነው አልገዛም። እግዚአብሔር ምስክሬ ነው። አንዳንድ ሰውን እግዚአብሔር ሰንጥቆ ያወጣል። ተያየህበት እይታ ሌላ ነው። ሰማይ ያወራው ሌላ ነው። አንተ በራሴ ላይ ገመጥከው ሌላ ነው። እግዚአብሔር የሚያወራው ሌላ ነው። እግዚአብሔር እንዲህ ይላል፣ ከዚህ በኋላ ቀላል ይሆናል አለ ካዳሃዳስ ላብራካጆ ከፍ ወደ ብርሃን ጋበሎስ ኢየሱስ ጋበሎስ ጋ ስላልከው፣ ቀላል ነው። የስብከትህ ዋና ርዕስ ቀላል ነው። ይሄ ነው መለክተ ጌታ ንገርላቸው ያለው። ምንም ውስጥ የተያዙ ሰዎች ይኖሩ ግን አላውቅም። ቀላል ነው አለ ጌታ። እግዚአብሔር ምስክሬ ነው። አንዳንድ ሰውን እግዚአብሔር ሰንጥቆ ያወጣል። አንተ ያየበት እይታ ሌላ ነው። ሰማይ ያወራው ሌላ ነው። አንተ በራስህ ላይ ገመትከው ሌላ ነው፣ እግዚአብሔር የሚያወራው ሌላ ነው። ግን እግዚአብሔር እንዲህ ይላል፣ ከዚህ በኋላ ቀላል ይሆናል አለ። ዮሐንስ ወንጌል ምዕራፍ 11 ከቁጥር ስምንት እንዲህ ይላል በጌታ በኢየሱስም አነባለሁ ደቀ መዝሙርም መምህር ሆይ አይሁድ ከጥቅት ጊዜ በፊት ሊወግሩ ይፈልጉ ነበር ደግሞ ወደዛ ትሄዳለህ አሉት። ኢየሱስ መልሶ ቀን አስራ ሁለት ሰዓት አይደለምንም በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያልና አይሰናከልም። እጋ አሜን ጋ ቱማጭ አዳ አሜን እያ ሲርገጠርገቲ አሜን ይበል። በቀን የሚመላለስ አለንትል የዚህ የዓለምን ብርሃን ያያል ሊሰናከል አይችልም። ምን ማለት ፈልገው ነው መሰልም ቅድም ቀድም የታመመው የፈወስከው ከህግ ወጥ ስራ አንተ ማለት በጸጋ ስለምትሰራ በአይሁድ ህግ በሰንበት ስለፈወስክና ነፃ ስላወጣቸው ዞቹ በአንተ እጅ ያለው ፋውሱና በረከቱን ስለበሉ የቀኑት ምቀኞች ጀርባ ላይ አሉ። ሰበብና ምክንያት ይፈልጋሉ። ለመውገር ድንጋይ ይዘው ተዘጋጅቶ የሚጠብቁ ሰዎች በዛ ከተማ ላሉ። አሁን እሱ ያለ ሰማርያ ነው። ወደዛ ትሄዳለህ ወይ? ብሎ ጨለማ ናቸው ያለ ነው። ሊወግሩኝ የሚፈልጉ ሰበብና ምክንያት የሚፈልጉ ከጨለማ የሆኑ ናቸው እንጂ ከብርሃን የሆኑትን ልይዙኝ ሊይዙኛል ያስጨንቁኝ አይፈልጉም። ለሞ ማለት ነው፣ አጠገብ ያለው ሰው ያንተ ነገር ቀላል ነው፣ ወደ እግዚአብሔር ጠጋ ስላልከው በለው። ከዚህ በኋላ በለው፣ ያንተ ነገር ቀላል ነው፣ አትጨናነቅ ዳዳስ ለብራካጆማ ሽዴላካያባስ አምል ነው ስ እንዲ በሉ ወደ ብርሃን ጋ በለውስ ወደ ኢየሱስ ጋ በለውስ፣ ጠጋ ስላልከው ቀላል ነው። ልብ ለእጅ አስቀምጠና የእኔ ነገር በእግዚአብሔር እጅ ቀላል ነው። ከዚህ በኋላ በለውስ፣ አልሰናከልም፣ አልወድቅም እዚህ ቦታ ላይ ይሄንን ጥያቄ ደቀ መዝሙር ወይም ሐዋርያት የጠየቁበት ዋና ሪዝን አለ። ምክንያቱም ከዕለታት በፊት የማርታና የማርያም ወንድም አላዛር የሚባል በዛ ቢታኒያ የሚባል ከተማ ላይ እንደ ታመመ መልእክቱም ሰምቷል። ወደ ታች በምናይበት ቦታ ላይ አላዛር ተኝቷል ብሎ ለደቀ መዝሙር ነገረላችሁ። አላዛር ተኝቷል ብሎ ለደቀ መዝሙር በነገረበት ታይም ላይ ደቀ መዝሙር ተኝቶ ከሆኔ መልካም ነው አሉ። ሞቶ ከሆኔ ግን ውርደት የመሰለላቸው ብዙዎች ስላለ። ወደ ታች ስናየው ሞቷል ብሎ በግልጽም ደግሞ ነገርላቸው ይላል። ግን እጅ አነሳለሁ ብሎ ተናገረላቸው። የእግዚአብሔርን ክብር እዛ ቦታ ላይ ይገለጣል ብሎ ተናገረላቸው። በጣም የሚገርመኝ በዛ ከተማ ውስጥ ላይ የነበሩ ሰዎች ኢየሱስ ወደ ቢታንያ ከተማ በመጣበት ታይም ላይ ኢየሱስ ከነ ማርታ እና ከነ ማርያም ጋር ሊያ ለቅሳው እንደመጣ መሰለላቸው። ምን ሊያደርግ ሊያለቅስ ሙሾ ሊያወጣ እየመጣ እየመሰለላቸው ነበር። ኢየሱስ ያድናል። ኢየሱስ ጌታ ነው። አስራ ሰባት ላይ እንዲህ ይላል። ኢየሱስን በመጣው ጊዜ ይላል በመቃብር እስከ ስንት እስካሁን አራት ቀን ሆኖ አገኘው። አራት ቀን ሆኖ አገኘው። እኔ በኩል ቅድም ምን አለ፣ ተኝቷል አለ። ተኝቷል የተባለው የሞተው ነው። ኢየሱስ ተኝቷል ያለው ምክንያቱም ለሱ ቀላል ነው። የከበደ ለነ ማርታ ለነ ማርያም ትልቅና ከባድ ነገር ነገሩ ሊሆን ይችላል። ለከተማ ሰዎችም ትልቅና ከባድ ነገር ሊሆን ይችላል። ለኢየሱስ ግን እንኳን የሞተ ቀላል ነው። እስካሁን አራት ቀን ሆኖት አገኘው ይላል። ኢየሱስ ያድናል። ይሱስ ያድናል ወደ ሰላሳ ዘጠኝ ላይ እንዲላል ሰላሳ ስምንት ላይ ኢየሱስን በራሱ አዘነ ወደ መቃብሩም መጣ እርሱም ምን ነበረ ዋሻ ነበረ ድንጋውን ተገጥሞበት ነበረ ላል ከዛስ አንድ በጣም መልካም ነገር ሊሆን ነው ዋሻ ነበረ አራት ቀን ዋሻ ነበረ አራት ቀን ሆኗል፣ ድንጋይ ተከድኗል። ኦርዲ አይነሳም፣ በሰው ይታ ላይ በሰው ይታ ላይ አይነሳም። 39 ላይ እንደላል ኢየሱስ ይላል ድንጋይ አንሱታል። ምን አርጉት? ድንጋይ ምን አርጉት? አንዳንድ ድንጋይ ያስቀመጣችሁ ሰዎች አላችሁ። ከዚህ በኋላ ያላችሁ ሰዎች አላችሁ። ከኔ ጋር ልባችሁ ነው፣ ልባችሁ ከእኔ ከኔ ጋር አርጉት ከዚህ በኋላ ብላችሁ ድንጋይ ያስቀመጣችሁ ሰዎች አላችሁ። በቃ የኔ አገልግሎት፣ በቃ የኔ ስራ፣ በቃ የኔ ትዳር፣ በቃ የኔ ጤና ያላችሁ ሰዎች አላችሁ። ከዚህ በኋላ አይቀጥልም ያላችሁ ሰዎች አላችሁ። ደክሞኛል ያላችሁ ሰዎች አላችሁ። ገንዘብ የለኝም ያላችሁ ሰዎች አላችሁ። ያንተ ጉዳይ በእግዚአብሔር እጅ ቀላል ነው እና ካጃዴ እኔን ከፈድ፣ የኔ ነገር በእግዚአብሔር እጅ ነው። ድገም ና በለው፣ የኔ ነገር በእግዚአብሔር እጅ ቀላል ነው። ጨምር ና በለው፣ የኔ ነገር

ያለሰ ነካር ግና ያንተ ነገር ቀላል ነው በለው፣ ድገም በለው፣ ያንተ ነገር ቀላል ነው በለው። ምናልባት ለአብዛኛው ሰው ላይመስል ይችላል። ለአብዛኛው ሰው ይሄንን ድምጽ እኔ ስናገር ላይመስል ይችላል። ኢየሱስ ያድናል። ለአብዛኛው ሰው ይሄ ማውሮ መልእክት ላይመስል ይችላል። አሁን ያለበትን ወይ ውስጥ ላይ ላይመስል ይችላል። ግን እግዚአብሔር እንዲህ በለው አለ ቀላል ነዋል ምንም አይነት ነገር ተሸክመ መጥሎን ይችላል። ምንም ከባድ የሚመስል ነገር ተሸክመ መጥሎን ይችላል። እግዚአብሔር ግን እንዲበላቸው አለ ቀላል ነው ብሎ አለቁ መጽሐፍ ስናገር በሰው ዘንድ የማይቻል በእግዚአብሔር ዘንድ ያ ከአማርኛ ያለፈ ነው። እግዚአብሔር በአንተ ይቦት ላይ ቀላል ነው ብሎ ሲያወራለት አንቺ ማቺው ጉዳይ ላይ እኔ እገለጥልሃለሁ ይላል። ነገር ያለው ሰው ነካ አድርግና፣ የኔ ነገር በእግዚአብሔር ዓለም ላይ ቀላል ነው ድጋምና በለው። በእግዚአብሔር እጅ ላይ ቀላል ነው በለው። አላቅም፣ አይቻልም የተባለው ጉዳይ ከዚህ በኋላ ቀላል ይሆን ይላል። እግዚአብሔር ምስክር ነው። አብዛኛው ሰዎች ስሙ፣ ከዚህ በኋላ አታለቅስም። ከዚህ በኋላ ብቻ ሆኔ አታለቅስም። እግዚአብሔር ምስክር፣ ከዚህ በኋላ ግራ የሚያጋባ ይወጣል። ወደዚህ ስትመጡ ሙሾ አልቅሳችሁ ብላችሁ እንድትሄዱ ሳይሆን እግዚአብሔር ምስክረው ነገራችሁ ተነስቶ ይዛችሁ ትሄዳላችሁ። እጸል ያለው ቀኝን ከፍ አድርግ። ሞተብኝ ተዘጋብኝ ያልከው ጉዳይ ተነስቶ በአይን ይታያል። ይኸውልህ፣ አላዛር የሞተው ለማርታና ለማርያም ነው። ለቢታንያ ከተማ ለሰዎች ሞቷል። ኢየሱስ ከመጣ ተኝቷል፣ ላነቃ እመጣለሁ። ሰማኝ፣ ላነቃ እመጣለሁ። እየሰማሽ ነው ላነቃ ምን ሆናለሁ? አጠገብ ያለው ሰው የአንተ ነገር ይነቃል። የሚነሳ ነው በለው። ድገምና በለው የሚነሳ ነው በለው። ቀኝን ከፍ አድርጊና የእኔ ነገር የሚነሳ ነው። ድገምና በለው የእኔ ነገር የሚነሳ ነው። ቀኝን ከፍ አድርጊ። አሜን ብለው ሰደው። ግን በኋላ መልዕክቴ ነው። ቀላል ይሆናል። ስማ፣ ቀላል ይሆናል። እንዲህ ትላለህ። ወደ ቤት ከሄድክ በኋላ ነቢ እንዲህ እያለኝ ነበር፣ ጉባኤ ላይ ቀላል ነው ያለኝ ነበረ። ያ ጉዳይ ለእኔ እጅግ ሸክም ሆኖብኝ ነበረ፣ በጣም ጨንቆኝ ነበረ። ግን አመን ብያ የመጣውና ጉዳይ ተስተካከለል። አላቅም ተፈርሞ በእጅ የሚገባ አዳዲስ ነገሮች አል ጠላት የዘጋው በሮች ከዚህ በኋላ ይከፈቱልሃል። እግዚአብሔር ምስክሬ ነው። ለአንቺ ዝግና እንጂ ለሱ ቀላል ነው። አንተ ረዳት ትፈልጋለህ እንጂ እሱ ማንንም አይፈልግ፣ ብቻው ይሰራል። አንተ አንድ ሰው አታል እንጂ እሱ ብቻው ይሰራል። ቀኝ ከፍ አድርግና የኔ ነገር ቀላል ነው በለው። ድገም፣ ነው በለው። የኔ ነገር ቀላል ነው በለውስ አላውቅም የአንድ ሰው ነገር ቀላል ነው ሲሰራ በኢየሱስ ቀላል ነው ሲሰራ አይዮ በኢየሱስ